ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ የሆናችሁ እንኳን በደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ ላችኋለሁ ለዛሬ ደግሞ ይዘላችሁ የመጣሁ ፈጣን ቁርስ በአንድ እንቁላል እና በአንድ ድንች ለቁርስ አማራጭ ይሆናችኋል ብዬ ነው። ድንቼን ልጬ ነው ያዘጋጀሁት ማለት ነው። አንድ ድንችና አንድ እንቁላል አድርገን ነው የምንሰራው። እስከ መጨረሻ ከኔ ጋር እንድትቆዩ ጋብዛችኋለሁ። ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ እያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለ ቀን እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። ድንቹ በእንደዚህ አይነት መልኩ እንፈቀፍቀዋለን። ከፈቀፈቅ ነው በኋላ ደግሞ በደንብ አርገን እናጥበዋለን ማለት ነው። አሁን ላሳያችሁ ብዬ ነው እንጂ በደንብ አርጌ ደግሞ አጥቤ አመጣዋለሁ ማለት ነው። በደንብ አርገን የድንቹ ነጭ አለ አይደል? ይህ እጩን በደንብ ተወግደው ውሃውን ንጹህ ውሃ እስከሚሆን ድረስ በደንብ አድርገን እናጥበዋለን። አሁን በደንብ አድርጌ ካጠብኩትን በኋላ በእንደዚህ አይነት መልኩ በማጥ ላይ አድርጌ ውሃውን እንዲጠል አድርገዋለሁ። ድንቹ አጥቤ ካጠለልኩትን በኋላ ትንሽ ሴት አደርግና ድንቹን እጠብሰዋለሁ። ድንቹ ተጠብሶ ሲሰራና ሳይጠበስ ሲሰራ ትንሽ ልዩነት አለው። ድንቹን ትንሽ ቀጭ ቀጭ የማለት ስላለው በደንብ ያኔ አይበስልም ስለዚህ ትንሽኛ ደግሞ ጠበስ እናደርገዋለን ማለት ነው። አሁን በደዚህ አይነት መልኩ ትንሽ ከጠበስ ነው ትንሽ ጨውና ትንሽ ቆንዶ በርበሬ እናደርግና ትንሽ ስንጠብሰ ደግሞ እንደገና ምን ይሆናል ጣዕሙ? ድንቹ ጣም ይወስዳል ማለት ነው የቆንደ በርበሬና የጨውን ሲጠበስ ከሱ ጋር ጣም ይኖረዋል። አሁን በኋላ ደግሞ ቆንደ በርበሬና ጨውን እንጨምራለን። እንቁላል ስለምንጨምር ትንሽ ዱቄት ስለምንጨምር ትንሽ አሁን ታሳቢ አድርገን ትንሽ ትንሽ ነው የምንጨምረው። አሁን ግማሽ ፐርሰንት ካበሰልኩት በኋላ ነው ማውጣው። ሙሉ በሙሉ ሳይሆን የምናበስለው ግማሽ ፐርሰንት ትንሽ ነው ጠበስ ካረግነው በኋላ እናወጣለን። ድንቹን ካወጣነው በኋላ መቀዝቀዝ አለበት። ለምን? እንቁላል ስለምናረግበት እንቁላሉን ይበስላል ሳይቀዘቅስ ስናረግበት ማለት ነው። ድንቹ ለዝም ቀዝቀዝ ማለት አለበት። ቀዝቀዝ ካለ በኋላ ድንቹን፣ እንቁላሉን እንጨምርበታለን ማለት ነው። አንድ እንቁላል እንጨምርበታለን። ትንሽዬ ደግሞ ቅድምም ስለጨመርን አሁን ትንሽ ነው የምናረገው። ትንቸውና ትንሽ ቆንዶ በርበሬ እንጨምራለን። ሁለት ማንኪያ ዱቄት እንጨምራለን። አሁን በደንብ አድርገን እናዋህደዋለን። እናወዶች ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ እያረጋችሁ አበረታቱኝ። እንዲህ የሚደውል ምልክቷን በማጥቆር አዲስ አዲስ ነገር ስለ ስለቅ እንድደርሳችሁ አድርጎ ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትደረሱ። እንዚህ አይነት መልክ በደንብ ካወሐድ ነው በኋላ ምን እናረጋለን? መጥሻችን እንጥላለን። መጥሻችን ከጣልን በኋላ ዘይትን እንጨምርበታለን። ትንሽ ዘይት በዛ አድርገን ነው የምንጨምረው፣ ቆንጆ ከለር እንዲሰጠን ማለት ነው አሁን ቅድሚያ ዋሃድ ነው በእንደዚህ አይነት መልኩ እናደርጋለን። አሁን በመጥበሻው ልክ ቅርጽ እናስይዘዋለን፣ በደንብ አድርገን ማለት ነው። በተቻላችሁ መጠን ቆንጆ ቅርጽ እንዲይዝ በደንብ አድርጋችሁ ማስተካከል አሁን በእንደዚህ አይነት መልኩ ካስተካከልኩትም በኋላ እሳቱን ቀንሼ አከነዋለሁ። ከተወሰነ ደቂቃ በኋላ በእንደዚህ አይነት መልኩ በስሎልኛል። ማሻአላ ተባረከላ። እሳቱን ቀንሼ ነው ያበሰልኩት ማለት ነው። እሳቱ ቀንሰን ካልሆነ ሆነ ሳይበስል እንዳይቃጠልብን እሳቱን ቀንስ ማድረግ አለብን። አያችሁ፣ አሁን የሚያምር ከለር ነው የያዘው። አሁን ከገለበጥ ነው በኋላ ደግሞ እንደገና እንከነዋለን፣ እንዲበስል ማለት ነው። እና ይህን ይሄን ይመስላል። ጨርሻለሁ ማሻላህ ተባረክ። ሞክሮ ለቆርስ አማራጭ ይሆናቸዋል። ከወደዳችሁ ላይክ፣ ሼር ማድረጋችሁም እንዳትረሱ። አዲሶች ካላችሁም ሰብስክራይብ በማድረግ ተቀላቀሉ። ሁል ጊዜ ቪዲዮ ስለቀ እንዲደርሳችሁ የደወል ምልክቷን ተጫኑ። የዛሬ ይሄን ይመስላል። ከወደዳችሁም ላይክ ካድረጉ ፕሌስ ተባበሪ ማለት ነው ሁላችሁም የምታበረታቱኝ ከዚህ የበለጠ መስራት ትችያለች ብላችሁ ሁላችሁ ሞራል የምትሰጡኝ ውድ ቤተሰቦቼ በጣም ነው የማመሰግናቸው። በሌላ በሚያምር ቪዲዮ እስከምንገናኝ ቻው።